ሄድ ነው። አንዳንድ ተማሪዎች በጣም ያጠናሉ ረጅም ሰዓቶችን ዌስት ያደርጋሉ፣ ነገር ግን ደግሞ ኢፌክቲቭ የሆነ ውጤታማ የሆነ ነገር አያገኙም። በተቃራኒው ደግሞ በጣም ትንሽ አጥንተው በጣም ጥሩ ውጤት የሚያገኙ ተማሪዎች አሉ። ይህን ስላችሁ ጠንከራችሁ አትሱራ አለም። ነገር ግን ደግሞ ምንድን ነው የሚለየው? እነዚህም ሁለት ነገሮች ነገር እንድትረዱ ፈልጋለሁ። ይህም ደግሞ አንድ ነገር ነው። እዚህ ጋርም አለ ኢቨን ኢንዘ ቢግ እንዲሁም ማለት ቢዝነስ ውስጥ ስራ ውስጥ ሰዎች የሚለያያቸው ነገር ይሄ ነው፣ ትኩረት ነው። ብዙ ሰው ትኩረቱን በቀላሉ ያጣል። እና ትኩረት በተፈጥሮ የሚሰጠው ነገር ደግሞ እንዳልሆነ እንድትረዱ እፈልጋለሁ። ዲቨሎፕ የምናደርገው ነገር ነው። እና እኔም ስዚህ ከሚሊዮን ድረስ ማለትም አስራ አንድ ዓመቴ ኖ አክቹዋሊ አምስተኛ ፍል እንደዚህ አካባቢ ያለውኝ ለማጣት ትሞክራለሁ። ነገር ግን ደግሞ ሀሳቢ በቀላሉ ይበታተናል ምናልባት ጠዋት ያሰለፍኩትን ነገር እያስተዋልኩኝ ሰዓታቶችን አባክናለሁ ሳላጠናም አልችላችሁም። እና የብዙ ተማሪዎች ማክሺል ችግር ይሄ ነው፣ አላወቁትም። ነገር ግን ችግር ይሄ ነው፣ ሀሳብን ሰብስቦ የመስራት ነገር እና ይህን ነገር ዲቨሎፕ አደረጉት። እናም ሪዞልቱን ኢንሳንት ላይ የተረዱት ማለትም ስምንተኛ ፈልሌ ከሃርድወርክ ጋር ከእንድነው ከጠንክሮ ከመስራት ጋር አንድ ላይ የሆነው ከፎከስ ጋር አንድ ላይ የሆነው ኢፌክቲቭ የሆነ ውጤ ማግኘት ችግር ነበር። የሚገርም ውጤ ማግኘት ችግር ነበር። ማለትም ሀያ ሰላሳ ቤዝስ ነበርኩኝ በአንዲ ደረጃ ቤት ውስጥ ገባ ሶስተኛ ሁለተኛ ቦታ ጀመርኩ፣ እና ይህ ነገር ሲፈጠር በጊዜው ልደንቀኝ አልቻለ። ምክንያቱም ችግሩም እንደነበር ተረድጬ ያን ችግር ሶሉሽን ለመፈለግ ነበር የሞከርኩ፣ እና ሶሉሽኑ ይዤላችሁ መጥቻለሁ። እጃችሁ ድረስ ይዤላችሁ መጥቻለሁ። እኔ ከዚህ በላይ ማድረግ የምችለው ነገር እናንተን ይህ ነገር ልሰጣችሁና ላስተማራችሁ ብቻ ነው የሚችለው እና ተማሪ እስከሆንክ ድረስ ይህ ነገር ያስፈልግሃል አይደል አክቹሊ ለሁሉም ነው ምክንያቱም ትኩረት ምንቻቸዋል አስፈላጊ ነገር ነው ሶ ከአለምን ማየት ወሬ ወደ ቪዲዮዎች ነገባ ማለት ነው አንድ አንድ ብዙ ተማሪ የሚደንቀው ነገር ማለት ነው እዚህ ጋር ብራክ ለማድረግ የሞከርኳለ ነገር ግን ላይብራሪ ውስጥ አንዳንዴ ስናጠና በጣም ረብሻ አለ እናም ኢቭን ጓደኞች ፊት ለፊት እያወሩ ራሱ በማይመስሉ ሁኔታ በጣም በትኩረት ማጠናት ትችላለ። ማለትም ኤክስተርናል ነገሮቹ ብዙ ጊዜ ዲስትራክተር አያደርጉ። ይህ ማለት አፌክት አያደርገኝም ማለት አለ። ኦፍኮርስ ጸጥ ያለ ቦታ ላይ ባጠና በጣም ደስ ይለኛል፣ ውስጤ ሰላም ይሰማል። ነገር ግን ደግሞ ያ ኦፕሽን ከሌለ ኢቭን በጣም ጫጫታ ያለበት ቦታ ላይ ራሱ በፎኮስ መስራት ትችላለ እና ይህ ያደርኩበት ምክንያት መጀመሪያ ውስጥ ያለውን ዲስትራክሽን ማስወገድ ስችል፣ ማለትም ውስጥ ያለውን ሀሳቤን የሚያውቀው ነገር ማስወገድ ስችል ነው። ማለትም ቁጭ ብዬ አጠና ስሰራ ውስጤ ሀሳቦች ሰው ጅ ይመላለሳሉ። ሰውን ደግሞ የመጣን ያሳለፍኩት ነገር ሊሆን ይችላል። ምናልባት አልባት ይሄን ባረግስ ይሄን ባረግስ እያለ አሞሬ ምን የመነዝነዝ ባህሪ ያለበት የኔም ብቻ አለ፣ ሁሉም ሰው ነው። እናንተም ደግሞ እንደዚህ ነው የሚያጋጥማችሁ። እየጠናናችሁ ነው፣ እየሰራችሁ ነው። ከዛ አምራችሁ እንትን ብዙ ነገር ያወራችኋል፣ ብዙ ነገር እንደ ቤስት ፍሬንዱ ምን ይጨቀጭቃችኋል፣ እንደ ቤስት ፍሬንድ ፍሬንድ ያወራችኋል። ይህ ሲሆን ከምትሰሩት ነገር ዲስትራክተር ትሆናላችሁ ማለት ነው። እና ይችን አንድ ፒስ ኦፍ ነገር አንድ ፒስ ኦፍ ፕሮብሌም ሶልቭ ለማድረግ የተጠቀምኳት ሶስት ነገሮች ናቸው። የመጀመሪያው ፎከስ ከምታስቡት በላይ ሲምፕሊፋይድ የሆነ አይዲያ ነው ማለትም እዚህ ጅሌ ፎከስ አድርገህ ብትለኝና ያየሁት እያለ አይኔ ወደዚያ ቤድ ቀጣይ ማድረግ ያለብኝ ስቴፕ ድጋሚ መለስ ነው።

መጀመሪያ ልጅን አለበት ማለትም መጀመሪያ እያጠናሁ ነበር መጀመሪያ አካባቢ ማለትም ዲቨሎፕ ሳላደርግ ሲል ይህን እስኪ ሀሳብ ወደ አእምሮዬ ሲመጣ ምን ሆናለሁ ዲስትራክተር ይሆናለሁ አንድ ሁለት ደቂቃ ሶስት ደቂቃ ነገር ግን ሲዳግም ፈጠር ማለት ነው እንደ ማንኛውም ሰውነቱን ቻቹ አእምሮአችሁ የሚጠነክራ ማለት ነው ከዛም ዲስትራክተር ሲሆን ቶሎ ነው መጀመሪያ ነው ስለሞከርኩት ነው ይሰራል

ወረቀት ላይ ትጽፉታላችሁ። ይህን ነገር በኋላ ስብበታለሁ፣ ጨነቅበታለሁ ሲሉ ወደ ስራ ውስጥ ትመለሳላችሁ። የዚህ ምክንያት አንዳንዴ በጣም ወሳኝ የሆነ ነገር ከመጣ ወደ አእምሯችሁ፣ ያን ነገር ወደ ጎን አድርጋችሁ ለማጥናት ለመስራት ይከብዳል። እና ይቺ ነገር ልጠቀሙልኝ እፈልጋለሁ ማለት ነው። አይ ቲንክ ጨረሻ ነው። ጊዜ ጋር ሶስት ነበር፣ ያልኮች ጋር ሁለት ነ በሌላኛው በኩል ደግሞ ያለው ኤክስተርናል ነገሮችን ሪሙቭ እንድታደርጉ እፈልጋለሁ ነው። ጸጥ ያለ ቦታ ላይ እኔ ማጥናት በጣም ደስ የሚል ነገር ነው። ምክንያቱም የሚያወቃችሁ ነገር እስከሌለ ድረስ ሳታስቡ ሰዓቱ ይሚሄዳል፣ ፎከስም ይኖራቸዋል። ማለት አንድን ሰው በጣም ጨርታት ያለበት ቦታ ላይ ብታደርጉት አጥና ብትሉት ሊያጠና ይሻል። ነገር ግን ደግሞ እሱም ሰው ድጋሚ ጸጥ ያለ ቦታ ላይ ምንም ኮሽታ እና ጨርታት የሌለበት ቦታ ላይ ብታደርጉት? ከዚህ የተሻለ ነገር ፕሮዲስ የተሻለ ሪዞልት እና ኢቨን ዞ መጀመሪያ ላይ ኤክስተርናል ጫጫት ያለበት ነው እንኳን መስራት እንኳን፣ ምክንያቱም ነገር ቢፈጠር ጸጥ ያለ ቦታ ሁሌም ቢሆን መርጣለሁ። ቢሆን ደግሞ እና ቦታውን ብቻ አለ በዙሪያችሁ ያለው ነገር ማለትም አሁን የቀርስኩበት ያለው ስልክ ኖቲፊኬሽን ኖቲፊኬሽን ቢኖረው ግን እስካሁን ይጣጣሉ ብዙ ይጣጣሉ ኖቲፊኬሽን ብዙ ኖቲፊኬሽኖች ይገባሉ፣ ሀሳብ ይበታተናል። ሌላው ደግሞ ቴሌቪዥን እዚህ ጋር ቢኖረው እሱን ከፍቼ ሊቢል ድምፅ እንቋም ቀን ሰው ጻራ ሰው ዲሳይፈር ይሆናል እና እነዚህ ኤክስተርናል ዲስትራክሽኖች ከዙሪያችሁ ማራቅ ብትችሉ ማራቅ ብትችሉ የሚገርም ፎከስ ይኖራችኋል። ኤንድ አሁን እዚህ ጋር ማቆም ይሻላል። ኤንድ አቁማለሁ ነገር ግን ደግሞ እንጨምር ብንል የምንጨምራቸው ነገሮች አሉ። ማለትም አንዳንዴ ፎከስ ከነዚህ ነገሮች ያለፈ ነገር እና ኔክስት ሌቭል ፎከስ እገባለሁ ብላችሁ የምታስቡ ከሆነ ዲፐረሞት ይጠበቅባችኋል። ይህ ቪዲዮ በቂ ነው እያላሰብ ግን ደግሞ ቤዚካሊ ለማጥናት ለመስራት ከሆነ ይህ ከበቂ በላይ ነው። ነገር ደግሞ ሶስት ሰዓት፣ አራት ሰዓት፣ አምስት ስድስት ረጅም ሰዓት የመስራት እቅድ ያላችሁ ሰው ከሆናችሁ ስለ ፎከስ ስለ ትኩረት አንድ ሰዓት የምታደርጉበት አንድ መጽሐፍ አለ ይህም ደግሞ ዲፕወርክ ይባላል። እንዴ መጽሐፉን እዚህ ጋር ያሳያችኋለሁ። እዚህ ጋር የምትመለከቱት መጽሐፍ ዲፕወርክ ይባላል እና ይህ መጽሐፍ ስለ ፎከስ ነው የሚያደረገው። እንዴት ነው ለረጅም ሰዓቶች በጣም ኢፌክቲቭ በሆነ መንገድ ፎከሳችንን ጠብቀን ልንሰራ ምንችል የሚለውን ነገር የሚያስረዳ መጽሐፍ ነው እና እንዳልኳችሁ በጥልቀት መግባት ከፈልጋችሁ ይህ መጽሐፍ ሪኮመንድ ያደረጋችኋለሁ። ቼክ ኢት አውት ሞክሩት። እና የዛሬ ቪዲዮችን በዚህ መልኩ ምናቀናቂ ማማት ነው። እስካሁን ተከታተላችሁ ሰዎች በጣም ከልቤ አመሰግናለሁ። እስከ ቀጣይ ቪዲዮ ድረስ ቻውቻው።